ኢንቨስትመንትን በተመለከተ ኢንቨስተሮች በሚሰሩበት ኤሪያ ላይ የሚኖሩበትን አማራጭ የሚያስቀምጥ 118 ስላለ አሁን አዲስ አይደለም። ኦረዲ ሌጋል ፍሬምወርኩ የቆየም ስለሆነ ኢኮኖሚም በተመለከተ እሳቸውም ለጥያቄ የምላሽ ሰጡ የተናገሩት ነገር አለ። ኦረዲ ማክዶናልድን ብናስገባ ሀገር ውስጥ በርገር ቤቶች ይዘጋሉ የሚል ነው። የእኛ የሸዋችን በርገር ቤቶች ሳይሆኑ በርገር ጠቃሚ ነው መሆንም ያለበት። ስለዚህ ዜጋው ምን ያገኛል የሚለውን ነገር እናተኩርበት። ዜጋው በደንብ ይጠቀማል። ኢኮኖሚ በተመለከተ ስራ ፈጠራ፣ ሀውስ ዴቨሎፕመንት፣ በጣም ብዙ ብዙ ነገር እንዲሁም ኤፍዲአይ ፎሪን ዳይሬክት ኢንቨስትመንትን ከማበረታታ ኳያ። ስለዚህ ኢኮኖሚና የህጉም ፓርት ብዙም ኢሹ የሚያስነሳ አይደለም። ራዘር እሳቸው ያነሱት የካልቸራል ዶሚናንስ ኢሹስ እንዴት ነው አሁን ባለበት ሁኔታ ላይ አልሬዲ የዛሬ 19 ሰባዎቹ ላይ የተነሳ ኢሹ አለ። ከግሎባላይዜሽን ዴር ኢዝ ኖ ኦፕሽን ብላለች ማርጋሬት ቴቸር ሰው እሱ እንደዚህ አይነት ኦፕሽኖች እያሉ ኦልረዲ ማርኬቱ ወይም ኢንቫይሮንመንቱ ረምፐንት በሆነ ግሎባላይዜሽን ላይ የሆነ የእኛ ሀገር ብቻ ተገንጥላ ከዚህ ሩጫ ወደ ሆነ ፔስ ትውጣ ማለት ተገቢ አይደለም።